ውበት ሲለካ በሩታ ነው ለካ እንልና እንጀምራለን።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 ሲሆን የሩታዬን ጫማ እያሰረላት ምናምን እንግዲህ በጣም አምሮባቸው ተውበው የሌለ ድምቅ ብለው ነው የመጡት። የእውነት ካይን ያውጣችሁ ብያለሁ። ሌላ መቸስ እንደው ምን ይባላል ማለት ነው የሰው ልጅ አምሮበት ስታዩ ካይን ያውጣችሁ ነው የሚባለው ቁም ነገር። እንዴት እንዳማረባቸው በቃ ጨረቃ መስለዋል። ዛሬ ደግሞ ባለፈው አይታችኋል ጫማዋን እያደረገላት ምናምን እግሯን ሳም እያደረጋት ነበር ዛሬ ደግሞ ጫማዋን አስሮላት ግንባሯን ሳም አድርጎ እንግዲህ የኔ ውድ ሚስቴ የኔ ንግስት ብሎ ይዟት ሄዷል ማለት ነው ወዴት ይዟት እንደሚሄድም እኛ አላወቅንም ዱባይ ገቡ እንዴ ቤተሰብ እስኪ ንገሩኝ እኔ አልሰማውም በቃ እኔ እኮ ከሶሻል ሚዲያ ራቅ ራቅ እያለሁ የሚገርማችሁ ነገር ብዙም አይደለሁም ማለት ነው እና ገቡ እንዴ ዱባይ እኔ መሰለኝ እንግዲህ የገቡ ግማሹ፣ የሩታና የማናትን ጽጌ ፓስፖርት ተሰረቀ ጠፋ ይላሉ። እኔ አንዳንዴ እኮ ግራ ነው የሚያጋቡኝ። አንዳንዱ ደግሞ ቀሩ ይላሉ። አንዳንዱ ደግሞ ሄዱ እንዴ ተጉንጭ ቤተሰብ፣ እንዴ? እኔማ የገቡ መስሎኛል። እና ሰርግ በቃ ወይን ሰርግ ግን ሊያመልጠን ነው እናንተ። ለነገሩ ችግር የለም እኔ አንዴ አውርቻለሁ፣ ስለ አወራው ችግር የለውም። እኔ ኢትዮጵያ ያለውን ሰርግ ነው የምበላው ብያለሁ። ለካ እናንተ እንደው እንደው እንደው እንደው ግን እንዴት እንዳማረባቸው የእውነት ነው እምላችሁ። በቃ የሰው ልጅ እኮ እውነት መጨረሻው ሲያምር እንዴት ደስ እንደሚል ግን ታውቃላችሁ። ሰዎች ሩታና ብርሽዬማ መጋባት አለባቸው። ከመጋባትም ደግሞ አልፈው ወልደው እንደው ማየት ነው የምንፈልገው። ያኔ እኔ የምፈልገው ወልደው ማየት በቃ፣ አንድ ላይ ሆነው እውነት። ብዙ ነገር እኮ ተብለዋል፣ ብዙ ነገር። እስኪ እንግዲህ እናያለን፣ እናያለን። እንደው ሰርጉ እራሱ ቢሰረግ እኮ ሰርጉ የውሸት ነው ማለታቸው አይቀርም አንዳንድ ሰዎች ማለት ነው። እናዋ ስለዚህ በቅርብ ደግሞ የልጅ እናት አባት ሆናችሁ ለማየት እንግዲህ ዝግጁ ነን እኛ እኛ ማየት ነው ስራው ደግሞ የእናንተ ነው፣ እና ስለዚህ ተፍ ተፍ ተፍ ተፍ ተፍ በሉልን ተፍ ተፍ ተፍ። እና በጣም ነው የምታምሩት፣ ቁም ነገር የእውነት በጣም ውብ ሆናችኋል ማለት ነው። ትናንትና አብርሽ ትናንት ከትናንት ወደ ማርክን አልሄድም ምናምን ብሎ ትመስለኝ ከማርክ ጋር ትንሽ እየተጨቃጨቁ ነበር ፕራንክ ይመስለኛል በእርግጥ። እና ማርክ እንግዲህ ቃል የገባለት ነገር አለ ዱባይ ላይ አንድ ጓደኛቸው ሰላሳ ሺ ከገባ በአርባ ስምንት ሰዓት ውስጥ እሩታና አብርሽን ሊያዝናናቸው ቆንጆ ፕሮግራም ሊያደርግላቸው ቃል ገብቷል ማለት ነው። ማርክዬ ከዚህ በፊትም እኮ ቃል ገብቷል። እናንተ ትኬት እችላለሁ እኮ ብሏል። ሙሉ ትኬት የሰርጋችሁን ይችላለሁ ብሏል። ተረሳ እንዴ? አረ ብዙ ነገር ነው የተባለው ጋይስ። አይ ለነገሩ ጓደኛሞች፣ ወንድማማቾች ስለሆናችሁ ችግር የለውም። እና እንግዲህ ዱባይ ያላችሁ ሰብሰብ ብላችሁ ሞቅ ደመቅ አድርጋችሁ ተቀበሏቸው። ጥሩ ጊዜ እንደምታሳልፉም ደግሞ ባለሙሉ ተስፋ ነኝ፣ የእውነት ለመናገር ማለት ነው። ብዙ ነገር ተብሏል፣ ብዙ ነገር ተወርቷል። ብቻ ስንት ነገር አለ። አሁን በቃ እስካሁን ድረስ ማለት ነው አሁን ራሱ በጣም ብዙ ነገር እየተባሉ የሚያስጠላ የሚያስጠላ ነገር በተለይ ደግሞ ቲክታክ ላይ ቲክታክ ላይ በስላሴ ይስም እውነት፣ እኔ ፈጣሪ ልቦና ይስጣችሁ ነው የምለው። በዚህ ልክ ሴት ሆናችሁ ሴት ልጅ በዚህ ልክ መሳደብ ያልሆኑ ያልሆኑ ቃላቶች መናገር ተገቢ ነው ብዬ እኔ አላስብም። ለሚያልፍ ነገር የሚያልፍ ቃላቶች ባትነጋገሩ አሪፍ ነው። እነሱ እኮ ሰላም ናቸው፣ እውነት ለመናገር ማለት ነው። እዛ ኢትዮጵያ ያሉት ዩትዩበሮች ሰላም ናቸው፣ ፔስ ናቸው፣ በአብረው ይሰራሉ፣ በአብረው ይጠጣሉ፣ ምን ይላሉ፣ ዘና ይላሉ። ግን ሶሻል ሚዲያ ላይ ያለን ሰዎች ግን ራስ በራሳችን ለምን እንደምንበላላ በእነሱ ምክንያት፣ እኔ በጣም ነው የሚገርመኝ እውነት ከመግረብም ደግሞ ያሳዝናል። በጣም ያሳዝናል። እና ሰማሁ እኮ እኔ ሰማሁ ብዙ ነገር ሰማሁ። እውነት ቲክታክ ላይ የሚወራው ነገር በተለይ እጣው ነው የሚያስጠላው በጣም በዚህ ልክ ረብ ስላሱ ይስም ብቻ ይሁን እና፣ ውድ ቤተሰቦች፣ ለማንኛውም የኔ ምርጦች፣ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይኑላችሁ። እወዳችኋለሁ፣ አከብራችኋለሁ።